ቤተሰብ እንዴት ናችሁ? ደህና ናቸው። አሁን ምን ልትሆኑ ነው? ቆይ እኔ ምለው ማለት ነው፣ ደጋፊዎች ማለት ነው፣ ምን ልትሆኑ ነው? አሁን እንግዲህ ሀይሚ ለብሩኬ ስጦታ ሰጠች፣ የሰዓት ምርጥ የሰዓት ስጦታ ሰጠች። ሁለት መቶ ሀምሳ ኬ ስለገባ ማለት ነው። እና ምን ልትሆኑ ነው አሁን? እናንተ ሄዳችሁ ከብሩኬ ጎን ሆናችሁ ወይስ ከሀይሚ ጎን ሆናችሁ? ሀይሚ አይዞሽ አላችኋት ወይስ ብሩኬ አይዞ አላችሁ? አያችሁ የሚደራረሱት እርስ በራሳቸው ነው ማለት ነው። ስለዚህ ሀይሚና ብሩኬ ደግሞ ማለት ነው በጣም እንደሚዋደዱ እንደሚፋቀሩ ማንም ሰው እያወቃል ገባቸው አይደለ? አብሶ ሀይሚ ብሩኬን በጣም ነው የምትወደው። ነገር ግን ብሩኬን ለምን እንደሆነ ባይገባኝም ማለት ነው እወድሻለሁ ወይም አፈቅርሻለሁ ብሎ ከአፉ ለምን እንደማይወጣ አላውቅም። ነገር ግን ሁል ጊዜ ብሩኬ የሚያወራው ጊዜው አይደለም ወይም ደግሞ ብሩኬ የሚፈራው በህይወቱ ወይም ደግሞ ከዚህ በፊትም ኢንተርቪው ሲደረግ ያወራው ማለት ነው ሴትን አፍቅሮ ወይም ደግሞ ሴት ፍቅረኛ ሲይዝ እናቱን የሚረሳ ወይም ደግሞ እናቱን ቴክር የሚያደርገው ነገር የሚቀንስበት ይመስላል። ለዛ ነው እሱ የሚፈራው ነገር ግን ሀይሚን ጠልተዋት ሳይሆን ይወዳታል። ነገር ግን ሀይሚን አፈቀርኩሽ፣ ወደድኩሽ ወይም ደግሞ እንጋባ ወይም ደግሞ ቃል ኪዳንም ሆነ ቀለበት ቢያደርግላት የእናቱ ፍቅር ወይም ደግሞ ለእናቱ የሚሰጠው ፍቅር የሚቀንስበት ስለሚመስለው ነው። ምክንያቱም እናቱ ምን ያክል ዋጋ ከፍላ እሱን እንዳሳደገች እራሱ እያቃል ማለት ነው። ለዛ ነው ያለ አባት ያሳደገችው እናቱን በዚህ ገና በልጅነቱ ትተዋት ለሚስቱ የበለጠ ከእናቱ የበለጠ ፍቅር እንዳይሰጥ ነው ብሩኬ የሚፈራው እንጂ ሀይሚን ጠልቷት ወይም ደግሞ ሀይሚን እንደማይፈልጋት ሆኖ አይደለም። ነገር ግን ማለት ነው በጊዜው ሁሉም ነገር ይሆናል ብዬ አስባለሁ። እና ዛሬም ሆነ ወይም ደግሞ ነገም ሆነ ቢመጡ ሁለቱም በጣም እንደሚዋደዱ ሁለቱም ሲጀመር ማለት ነው ቤተሰብ ሰው ያውቃል። ጋሽዬም አሳልፎ ለብሩኬ ብሩኬ ስለሚተማመኑ ነው ሀይሚን ለብሩኬ የሰጡት ማለት ነው። ስለዚህ ዛሬም ሆነ ነገ ማለት ነው ሀይሚና ብሩኬ እንደሚዋደዱ፣ እንደሚፋቀሩ አንድ ላይ እንደሚሆኑ እኛ ያሰብነው ቦታ እንደሚደርሱ እርግጠኛ ነኝ ማለት ነው። ነገር ግን መሃል ሜዳ የምንቀረው እኛ ነን። ስለዚህ ማለት ነው ብሩኬና ሀይሚ ከዚህ ማለት ከዚህ በፊት ያጠፋችሁት አጠፋችሁ ልበል ኦዲንሶች ማለት ነው። ግን አሁን ከአሁን በኋላ ከነሱ ጎን ወይም ደግሞ ምንም አይነት ቢፈጠር መሀላቸው ላይ ቢጣሉ ለማስታረቅ ለመሞከር ቃል ግቡ ለራሳችሁ ማለት ነው። ገባችሁ አይደለ? ቅዱሴ የሚባለው ኬትም አታውቁትም። ገባችሁ ከምን እንጃ አላውቅም። አሁን ቅዱሴን ፕሮፋይል አድርጋችሁ ምናምን ሳይሆን እኔ ቅዱሴን ጠልቼ ሳይሆን ማለት ነው። ቅዱሴ የራሱ ሕይወት ሊኖረው ይችላል። ነገር ግን በአሁን ሰዓት ደግሞ የሚያስፈልጉን ሀይሚና ብሩኬን ምን ያክል አድርገን የእውነት ምን ያክል ብሩኬና ሀይሚን ምን ያክል ለዚህ ቦታ እንዳደረሰን እራሳችን እናውቃለን። እያቀነባበር ምን እያደረግን አንድ ላይ ነው እያለን ምን ያክል መስዋዕት ከፍለን፣ በቃ ተጋቡ ቀለበት አደረገ፣ ብሩኬ ሀይሚን እንደዚህ ያደረገች ምናምን እያለን ለዚህ ያበቃል። ግን በአንዴ ደግሞ ተለያዩ ብለን ከሌላ ወንድ ጋር ማጣበስ ሀይሚን ማለት ነው። እኛም ማለት ህይወት ማለት እናንተ ብትሆኑ ሀይሜ ቦታ ማለት ነው። ማንም ወንድ መጥቶ ከእናንተ ጋር ስለሆነ ብቻ ፍቅር የሚሰጥ ይመስላችኋል? ለእናንተ የሚሆን ይመስላችኋል? አይሆንም። ብሩኬ ለሀይሚ ምን ያክል እንደሚሳሳላት እንኳን ማለት ነው። ተውትና በወንድሞቿ እንኳን አይደራደርም። ወንድሞቿ እንኳን ጫፏን እንዲነኩ አይፈቅድም ብሩኬ ማለት ነው፣ ለሀይሚ ምን ያክል እንደሚሆን ምክንያቱም፣ በነ ብሩኬ ሴት ልጅ የለም እና ሴት እህት ስለሌለው ማለት ነው ሀይሚን እንደ እህትም እንደ ፍቅረኛም እንደ ሁሉም ነገሩ ነው የሚያያት። ስለዚህ የብሩኬን የሆነ ለመናገር ብሩኬን አልተረዱም ወይ ደግሞ ብሩኬን የምትሳደቡ ሰዎች ማለት ነው። እኔ ብሩኬን በአካል አይቼው አላቅ ነገር ግን በጣም ትሁት ልጅ እንደሆነ በቪዲዮም ሆነ ስንጻጻፍም ሆነ ስናወራ በጣም ምርጥ ልጅና በጣም ትሁት ልጅ ነው። ገባችሁ አይደለ? ስለዚህ አንድ ሰው ስለ አንድ ሰው ሳያቅ ማለት ነው እንዴት ሊመሰክር ይችላል? ወይም ደግሞ አንድ ምግብ ሳትቀምሱ ወይም ደግሞ ሳታዩ እኮ ይጣፍጣል ወይም ደግሞ አይጣፍጥም ወይም ደግሞ ይሄ ነገር ጮህ በዛበት አልበዛ ልትሉ መቅመስ አለባቸው መጀመሪያ፣ ምግብ የምሰሩትን ምግብ እንደዛ ነው። እና የሰው ልጅን ብሩኬን በአካል በናቀውም ማለት ነው ሎርማኔ እንኳን ስናዩ ራሱ ምን አይነት ልጅ እንደሆነ ይገባናል። ስለዚህ አባካችሁ፣ ሀይሜና ብሩኬን አንድ ለማድረግ እንሞክር እ ቤተሰብ ማለት ነው። እነሱን ለማጣላት ሳይሆን ከጎናችሁ ነን፣ አንድ ላይ ነው ማለት አሉ። የብሩኬና የሀይሚ ደጋፈች ደግሞ አንድ ላይ አድርጎ ሁለቱንም ደግሞ የሚወዱ አሉ። ሁለቱንም ለማስታረቅ የሚሞክሩ አሉ ግን ቅዱሴን ለብቻ የሚያደንቅ አለ፣ ሀይሚን ለብቻ የሚያደንቅ አለ፣ ብሩኬን ለብቻ የሚያደንቅ አለ። እኔ ግራ ነው የሚገባ ነገር ግን የእናቱ ልጅ ብሩኬ ማለት ነው፣ እንደዚ አይነት ነገር በፍጹም አያስብም። ሀይሚን በጣም ነው የሚወዳት፣ እንደ እህቱም እንደ ፍቅረኛውም እንደ ሁሉም ነገር ነው የሚያያት የሚሳሳላት። ሀይሚን በብሩኬ አትደራደርም። ብሩኬም ደግሞ በሀይሚ አይደራደርም። ልንገራችሁ ማለት ነው። ስለዚህ ሁለቱም እርግጠኛ ነኝ በቅርቡ አንድ ላይ ሆነው ይመጣሉ፣ ይታረቃሉ። ግን ሰውን ማወቅ ጥሩ ነው ማለት ለነሱ ምን ያክል ሰው፣ ምን አይነት ቦታ እንዳላቸው ማወቃቸው ጥሩ ነው። ምን አይነት ሰው እኔን ይወደኛል፣ ምን አይነት ሰው እኔን ይጠላኛል፣ ወይም ደግሞ ምን አይነት ሰው እኔን ይክዱኛል የሚለው ነገር እነሱ አውቆበታል። ገባችሁ አይደለ? ስለዚህ ትናንትና እንደተናገሩ ማለት ነውና በተረፈ ቤተሰብ እንግዲህ ለእናንተም ትምህርት ይሆናችሁ ብዬ አስባለሁ። ሰላማችሁ ዘልኝ ባይ ባይ።